በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ሌሊቱን አደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ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 የእናታችን የንጽሕተ ንጹሓን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተክርስቲያናችን ታላቁን የአብይ ጾም በስምንት ሳምንታት ከፍላ ለስምንቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የራሳቸው የሆነ ስያሜ ሰጥታ፣ በዛ ስያሜ ደግሞ እኛ ልጆቿን ታስተምርበታለች ማለት ነው። በዚህም መሰረት ታዲያ ስምንተኛው የአብይ ጾም ሳምንት ሆሳህና ተብሎ ተሰየሟል እና ሆሳህና ማለት ምን ማለት ነው ሆሳህናና ሚስጥሩስ ምንድን የሚለውን ደግሞ በዛሬው ትምህርታችን ላይ አጠራ አድርገን እንመለከታለን ማለት ነው። እንግዲህ ከቃሎ ትርጉም ጀምሮ አንስተን ስንመለከት ሆሳህና ማለት ምን ማለት ነው ስንል፣ ሆሳህና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክ አሁን አድን፣ እባክ አሁን ባርከን የሚል ትርጓም ይኖረዋል ማለት ነው። በዚህ በሰሞነ ሕማማት ላይ ጸሎተ ፍታትና ጸሎተ አስተሪዮ ስለማይፈጸም፣ እነዚህ በሰሞነ ሕማማት የማይፈጸሙ ጸሎቶች ጸሎተ ፍታትና ጸሎተ አስተሪዮ የሚደረገው በዚህ በበዓለ ሆሣዕና ዕለት ነው ማለት ነው። ታዲያ ወደ ዛሬ ትምህርታችን በደንብ በስፋት ምስጢሩን ከመመልከታችን አስቀድሞ ቤተክርስቲያናችን ስምንተኛውን የአብይ ጾም ሳምንት ሆሣዕና ብላ ስትሰይም መጽሐፍ ቅዱስን መነሻ አድርጋ ነው፣ እንዲሁ ዝም ብላ ሳይሆን መጽሐፍ ቅዱስን መነሻ አድርጋ ነው። የትኛውን የመጽሐፍ ቅዱስ ክፍል መነሻ አድርጋ እንደሆነ በመጀመሪያ ሙሉ ቃሉን አንብበን ወደ ዛሬ ትምህርታችን እንገባለን ማለት ነው። ቃሉን የምናገኘው በአራቱም ወንጌላዊ ያለ እናገኛለን ማለት ነው። የማቴዎስ ወንጌል ምዕራፍ ሃያ አንድ ቁጥር አንድ ላይ የተመዘገበውን አንስተን ስንመለከት ቃሉ እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው ከፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጭላም ከርሷ ጋር ታገኛላችሁ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋን አመጡለት። ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌላዎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም፣ ሆሣዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሣዕና በአርያም እያሉ ይጮኹ ነበረ። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ፣ ይላል። አስተውል እግዚአብሔር የተሰቡል እኛ ለመማማር ያህል የማቴዎስ ወንጌል ምዕራፍ 1 ቁጥር አንድና ነሳን እንጂ በአራቱም ወንጌላውያን ላይ ስለ በዓለ ሆሣዕና ጌታችን እየተመሰገነ ወደ ኢየሩሳሌም ስለ መግባቱ በደንብ በስፋት ተመዝግቦልናል ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን መጽሐፍ ቅዱስን መነሻ አድርጋ ነው የትኛውን ማስተምሮ የምታስተምረን ማለት ነው። እንግዲህ ሆሣዕና ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው ሆሣዕና አስቀድሞ ካለው ረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያናችን በዓል እንደሆነ ሁላችንም ልናውቅ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ እንደ ተራሰው ወደ ኢየሩሳሌም ይገባ ነበር። ጌታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራሰው ብዙ ጊዜ ወደ ኢየሩሳሌም ገብቷል። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። አዎ የአይሁድ ንጉሥ ሆኖ እየተመሰገነ በክብር ገባ። ከቢታንያ ተነስቶ ደብረ ዘይ ሲደርስ ከሐዋርያቱ ሁለቱን በቤተፋጌ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። አዎ በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 1 እስከ 17 ያለውን ስትመለከቱ እንደምታገኙት በፊታችሁ ወዳለችው መንገድ መንደር ሂዱ። በዚያን ጊዜም የታሰረች አህያ እንዲሁም ደግሞ ውርንጭላ ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ብላችሁ ለጌታ ያስፈልጉታል በሉ አላቸው። ወደ ቤተ ፋጌም ሄደው አህያይቱን አገኟት። ሲፈቷትም ሳለ ታዲያ ባለቤቶቹ መጡባቸው፣ አስቆሟቸው። ተዉ ለምንድን ነው የምትፈቱት? አሏቸው። እነርሱም ታዲያ ኢየሱስ እንደፈለጋት ነገሯቸው። ይህንን ሲነግሯቸው ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም ታዲያ አህያይቱና የአህያይቱን ውርንጭላ ፈተው ወደ ኢየሱስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡት። አዎ ይህንን ነገር ሲያደርጉ ብዙ ነገር ተከናውኗል። በዚህ ቦታ ላይ የዘንባባ ዝንጣፊ ይዘዋል። አዎ የተምር ዛፍ ዝንጣፊ ይዘዋል። የወይራ ዛፍ ዝንጣፊ ይዘዋል። ልብሳቸውን በአህያይቱ ላይ አንጥፈዋል። ይህን ሁሉ ነገር ያደረጉት ስለምንድ ነው? የሚለውን ብቻ ለብቻ ለይተን እንመለከታለን። ዝም ብለው ብቻ ዘንባባ ስላገኙ ዘንባባ አላነሱም። ልብሳቸውን ስላገኙ ብቻ ደስ ስላላቸው ልብሳቸውን ብቻ ከመሬት ተነስተው አላነጠፉም። ሁሉም የራሱ የሆነ አስተምሮ አለ ወገኖቼ። ሁሉንም ነገር በምክንያት ነው ያደረጉት ወገኖቼ። ይህን ደግሞ ልናውቅ ያስፈልጋል። ጌታችን ቀድሞ እንደ ተራሰ ይገባ ነበር። በዚህ ቀን ግን እየተመሰገነ በክብር ወደ ኢየሩሳሌም ገብቷል። ወደ ኢየሩሳሌም ሲገባ ደግሞ ብዙ ምስጢራት ተከናውነዋል። ለምሳሌ ዘንባባ ይዘዋል ብለናል። ለምን ዘንባባ ያዙ ብንል፣ አዎ ዘንባባ እሳት ለብልቦ ይተዋል እንጂ አይበላውም። እነርሱም ደግሞ ዘንባባን የያዙበት ምክንያት አንተም ባህሪ አይመረመርም ሲሉ ነው። አዎ አንድም ዘንባባ ረዥም ነው፣ ወይም ደግሞ ልዑል ነው። አንተም ልዑለ ባህሪ ነው ሲሉ ዘንባባ ይዘው ጌታችንን ተቀበለውታል። አስተውል፣ እግዚአብሔር ሰዎች ሌላም የተምር ዛፍ ዝንጣፊ ይዘዋል። ለምንድን ነው የተምር ዛፍ ዝንጣፊ የያዙ ስንል ተምር ፍሬው አንድ ነው፣ አንተም ባህሪህ አንድ ነው ሲሉ ነው። አንድም ተምር ልዑል ነው ረዥም ነው፣ አንተም ልዑለ ባህሪ ነው ሲሉ ነው። አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይችልም። የአንተም ምስጥር አንተ ካልገለጽከው በስቀር የማይመረምር ነው፣ መመርመር የማይቻል ነው ሲሉ፣ አዎ የተምር ዛፍ ዝንጣፊ ይዘው ጌታችንን ተቀብለውታል። ሌሎቹ ደግሞ የወይራ ዛፍ ዝንጣፍ ይዘው ጌታችንን ተቀብለውታል። ይህስ ደግሞ ስለምንድን ነው ስንል ወይራ ጽኑ ነው ወይም ደግሞ ጠንካራ ነው፣ አንተም ጽኑ ባህሪ ነ ሲሉ ነው። አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለ ሲሉ ነው። አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነ ሲሉ ይህንን ይዘው እያመሰገኑ ጌታችንን ተቀብለውታል። አስተውል እግዚአብሔር ቤተሰቦች። ሌሎቹ ደግሞ ልብሳቸውን አንጥፈውለታል በአህያይቱ ላይ አዎ እንዳይቆረቆረው ብለው ልብሳቸውን አንጥፈዋል ይህም ብቻ ሳይሆን ለምንድን ነው ልብሳቸውን ያነጠፉት ስንል እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን በአህያይቱ ላይም እንደዚሁ ደግሞ አህያይቱ በምትጓዝበት ፍለፊት ላይም ልብሳቸውን አንጥፈውለታል አዎ አስበው ለእግዚአብሔር ቤተሰቦች እንኳን አንተ አሉ የተቀመጥክባታ አህያ እንኳን መሬት መርገጥ አይገባትም አሉ። እነዚያ ያላመኑ አይሁድ ለተቀመጠባት አህያ ይህንን ያህል ክብር ከሰጡ፣ አዎ እኛ ታዲያ ዛሬ በድንግልና ጽንሳ በድንግልና ለወለደችው ለመቤታችን ለቅድስት ድንግል ማርያም ምን ያህል ክብር ልናደርግላት ይገባን ይሆን? ወገኖቼ በዚሁ ልናስተውል ያስፈልጋል። አዎ ምን ያህል ክብር ልናደርግላት ይገባ ይሆን? በዚህ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የጽዮን ልጅ ትፍሪ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል የሚለው የዘካርያስ ትንቢት ተፈጽመ። ጌታችን ቀድሞ እንደ ተራ ሰው ሲገማ ነበረ። አሁን ግን እየተመሰገነ በክብር ወደ ኢየሩሳሌም የገባው ስለምንድን ነው ስንል፣ አዎ ነቢያት የተናገሩት በዘመናቸው ሁሉ ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ከዚያ መካከል ደግሞ ትንቢት የዘካርያስ ምዕራፍ 9 ቁጥር 9 ይፈጸም ዘንድ ነው። ጌታችን እየተመሰገነ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም የገባበት ምክንያት ማለት ነው። ያሰውሉ ታዲያ ሕዝቡም ኢየሱስ በመምጣት ላይ እንዳለ ሲያውቅ ሊቀበለው ወጣ። አንዳንዶች ያልፍበት በነበረው መንገድ ላይ ልብሳቸውን፣ አንዳንዶች ደግሞ የዘንባባ ዝንጣፊ ያነጥፉ ነበረ። ከፊትና ከኋላ ያሉት ደግሞ ሆሳህና በጌታ ስም የሚመጣ የተባረከ ነው፣ ሆሳህና ለዳዊት ልጅ እያሉ በታላቅ ድምፅ ይጮኹ ነበረ። አዎ ኢየሱስ በሕዝቡ ልልታና ደስታ ታጅቦ ሲገባ ተጠንቅቀው የታዘቡትና የሚመለከቱት የነበሩ ፈሪሳውያን ግን ደቀ መዛሙርቱን ዝም እንዲያሰኛቸው ተናገሩት። እርሱም ታዲያ ሕዝቡ ዝም ቢል አዎ እናንተ ሕዝቡን ዝም ብታሰኟቸው ድንጋዮች እንደሚጮኹ እንደሚያመሰግኑት ነገራቸው። ታዲያ ኢየሱስ ክርስቶስ ኢየሩሳሌምን ሳያት አለቀሰላት። አዎ አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር ምናውቀሽ ቢሆን ኖሮ፣ አሁን ግን ይህን ነገር ከዐይንሽ ተሰውሮብሻል። ጠላቶችሽ በዙሪያሽ እንደ አጥር ከበው በዚህም በዚያም አንቺን የሚያስጨንቁበት ጊዜ ይመጣል። ምክንያቱም እግዚአብሔር ሊያድንሽና ሊጎበኝሽ የመጣበትን ጊዜ ባለማውቀሽ ነው እያለ ረገባት። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ስለ ደህንነቷ ሊያሳስባት ፈልጎ ነው። በማያወላዳ መንገድ ንጉሷና መድኃኒቷ እንደሆነ ገለጸላት። ወደ ራሷ ተመለ ተመልሳ ጸጋዋን እንድትቀበል፣ አዎ፣ የልቧን ድንዳኔ ትታ እርሱን እንድትሰማ ያስጠነቅቃት። ግን አልተጠነቀቀችም ኢየሩሳሌም። ለጊዜው በክብር ተቀበለችው። ከጥቂት ቀን በኋላ ግን ተወችው፣ አዎ በመስቀል ላይ ሰቀለችው። ብዙ መከራ ስቃ ያደረሰችበት የደህንነቷን ቀን ማወቅ ተሳናት። አዎ በዚህም ደግሞ ከብዙ ዓመታት በኋላ ይቺ ኢየሩሳሌም መአት ወረደባት። አስተውሎ እግዚአብሔር። ቤተሰቦች ይህ የሚያሳዝን የኢየሩሳሌም ሥራ የእኛም ሥራ ነው። ኢየሱስ ክርስቶስን መቀበል አንፈልግም፣ ወይም ደግሞ ተቀብለን በኃጢአታችን ከኛ እንዲርቅ አድርገነዋል። በቅዱስ ቁርባን ወደ እኛ እኛ በደስታ እንቀበለዋለን። ትንሽ ቆይተን ግን በኃጢአት ደግሞ ከእኛ እናርቀዋለን። አዎ በኃጢአት ደግሞ እናዋርደዋለን፣ ከእርሱ ጋር እንጣላለን፣ ከኃጢአት ጋር ጓደኝነት እንይዛለን። ወገኖቼ በኃጢአት ስንወደቅ እርሱን እንደገና እንሰቅሏለን። ስለዚህ ሁላችንም ቆም ብለን ልናስብ ያስፈልጋል። ወገኖቼ ባህያ ላይ መቀመጡ ስለምንድን ነው ስንል ደግሞ ትሕትናን ለማስተማር ነው። ባህያ ላይ መቀመጡ ስለምንድን ነው ስንል የሰላም ዘመን ነው ሲለን ነው። ባህያ ላይ መቀመጡ ስለምንድን ነው ስንል አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ እንወጣባቸዋለን፣ በቀላሉ እንይዛቸዋለን። አዎ ጌታችንም ለፈለጉኝ ሁሉ የቀረብ አምላክ ነኝ ሲል፣ በንጽህና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል፣ አዎ ጌታችን ባህያ ላይ ተቀምጧል። አው ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ የምታለመልም አምላክ ነህ ሲሉ ዘንባባ ይዘውለታል። ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነው ሲሉ ዘንባባ ይዘውለታል። ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሐዘናችንን የምታረቅልን አምላክ ነህ ሲሉ ዘንባባ ይዘውለታል። ዘንባባ ሸሃማ ነው። አንተ ሕያው አሸናፊ አምላክ ነህ ሲሉ ዘንባባ ይዘውለታል፣ አንጥፈውለታል። ይህንን ከተመለከተን ደግሞ ትልቋ አህያ በምን ትመሰላለች? ውርንጭሏስ፣ ወይም ደግሞ ግልገሏስ በምን ትመሰላለች የሚለውን ደግሞ ልናውቅ ያስፈልጋል። ትልቋ አህያ የምን ምሳሌ ናት ስንል፣ አዎ ትልቋ አህያ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት። ሕገ ኦሪትም የተለመደች ሕግ ናትና። ትልቋ አህያ የእስራኤል ምሳሌ ናት። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ትልቋ አህያ የአዳም ምሳሌ ናት። ምክንያቱም አዳም ሸክም የበዛበት ነበርና። ትንሿ አህያ ምን ምሳሌ ናት ስንል፣ አዎ በሕገ ወንጌል ትመሰላለች። ውርንጭላዋ ወይም ደግሞ ትንሿ አህያ ማለት ነው፣ ግልገሏ። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲሷ ሕግ ናትና። ትንሿ አህያ ወይም ውርንጭላይቷ በአሕዛብ ትመሰላለች ለምን ስንል ደግሞ ትንሿ አህያ ሸክም የለመደች አይደለችም እንዲሁም ደግሞ አሕዛብም ሕግን ለመቀበል የለመዱ አይደሉም ለሕግ አዲስ ናቸውና ማለት ነው አው ጌታችን መዳይታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እየተመሰገነ ሲገባ በነቢያት እንደተነገረው አንቺ የጾን ልጅ ሆይ አትፍሪ ኖ ንጉሥሽ ባህያ ውርን ላይ ተቀምጦ ይመጣል የተባለው ትንቢት እንዲፈጸም ከደቀ መዛሙርቱ ሁለቱ ላካቸው። ሄደው አህያዋን ከነውርን ጭላዋ ታስራ እንዲያገኟት ካገኟትም በኋላ ፈተው እንዲያመጡለት ለምን ብለው ከጠየቋቸው ደግሞ ጌታዋ ይፈልጋታል ብማለት መልሲ እንዲሰጡ አዛቸው። እነርሱም እንደተባሉት አደረጉና ልብሳቸውን አንጥፎ እለት በአህያዋ ላይ የተቀመጠ። የማቴዎስ ወንጌል ምዕራፍ አንድ ላይ እንደምናገኘው ትንሹም ትልቁም ሆሳህና ለዳዊት ልጅ ሆሳህና በአርያም እያሉ ያመሰግኑት ነበረ። ዘንባባ ይዘው ልብሳቸውንና የዛፍ ቅጠሎችን በመንገዱ ላይ እያነጠፉ ነበረ የተቀበሉት። ልብሳቸውን ማንጠፋቸውም ለክብሩ መግለጫ ነው። እንዲህ ባለ ክብርና ምስጋና ኢየሩሳሌም ሲገባ ከተማዋ በዝማሬና በምስጋና ጩኸት ተናወጠች፣ አስጸጋባች። ወገኖቼ አዎ ይህ ያበሳጫቸው ፈሪሳውያን አይሁዳውያን ግን የሚያመሰግኑትን ዝም እንዲያሰኛቸው ጌታችንን ቢጠይቁት እርሱ እንዲህ አላቸው፣ እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መለሰላቸው። በነቢዩ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋናህን አዘጋጀ ተብሎ መዝሙር ስምንት ቁጥር ሁለት ላይ የተነገረው ትንቢት እንዲፈጸም የአርባ የሰማንያ ቀን የዓመት የሁለት ዓመት ሕፃናት ጌታችን መድኃኒታችን ኢየሱስ ክርስቶስን ሆሣዕና በአርያም እያሉ አመስግነውታል። አስተውሉ፣ እግዚአብሔር ቤተሰቦች አመስግነውታል። ክቡር ዳዊት ለዚህ ነው ከሚጠቡ ጨቅላዎች አንደበት ምስጋናን አዘጋጀ ያለ ማለት ነው። ዲያብሎስ የሰውን ልብ ዙፋን፣ ሰውነቱን ድንኳን፣ ኃጢአትን ደግሞ አጥር አድርጎ አምስት ሺህ አምስት መቶ ዘመን ቢኖርም አምላካችን ኢየሱስ ክርስቶስ በመስቀል እሱን ከሰዎች ልቦና የሚያስወግድበት ቀን ቀርቦ እንደነበረ ልናስተውል ያስፈልጋል ማለት ነው። አስተውሉ፣ አዋቂዎችም ህፃናትም ሆሳህና በአርያም እያሉ አመስግነውታል። ሆሳህና በአርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባሃል ማለታቸው ነው። ወገኖቼ በባለ ሆሳና ጉዳይ ከሚነሱት ጥያቄዎች መካከል አንዱ የአህያዋና የውርንጭለዋ ነገር ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነ ውርንጭላዋ ፈታችሁ አምጡልኝ ማለቱ የሰውን ልጅ ከኃጢአት ስራት ለመፍታት የመጣ አምላክ መሆኑን ሲያጠይቅ ነው። ደቀ መዛሙርቱ አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመላክታል። አዎ በምድር የፈታችሁት የተፈታ ይሆናል፣ በምድር ያሰራችሁት የታሰረ ይሆናል ተብሎ የተሰጣቸውን ስልጣነ ክህነት የሚያጠይቅ ይበልጥ ነው። አዎ በአህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቁር የወንጌል ህግ ሰጠን ሲሉ ነው። አዎ በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን መድኃኒታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ላይ ተቀምጧል። ግኖቼ አዎ፣ ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ደግሞ ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። ወገኖቼ የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዝን ከበደል እስራት እንድንፈታ ይፈልጋል እና ሁላችንም ንስሐ ልንገባ ያስፈልጋል። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም በክብር የገባበትን ዕለት ነው ዛሬ ሆሣዕና ብለን የምናከብረው። ይህ የሆሣዕና በዓል ከዕለተ ረቡዕ ጀምሮ የሚከበር ክብረ በዓል ነው። አስተውል። እግዚአብሔር ይጸውል። ታዲያ ይህንን ክብረ በዓል ካከበርን በኋላ በዕለት እሁድ ይህ ስርዓት ከተፈጸመ በኋላ ጸሎተ ፍታትም ጸሎተ አስተርዮም በሰሞን ህማማት ስለሌለ ያ ስርዓት ከተከናወነ በኋላ እንዲሁም ደግሞ በአራቱም ማዕዘን እየተዞረ አራቱም ወንጌላውያን ስለ በዓለ ሆሳና የጻፉትን የመጽሐፍ ቅዱስ ቃል አባቶቻችን ካነበቡ በኋላ ሁሉም ስርዓት ከተከናወነ በኋላ ወደ ቤታችን ሄደን ከሰዓት በኋላ ህማማቱ ይጀምራል ማለት ነው። ወይም ደግሞ ሰሞነ ህማማት ይገባል። ሰሞነ ህማማት የሚገባው በዓለ ሆሣዕናን ካከበርንበት እሁድ ከሰዓት ጀምሮ ነው ማለት ነው። ለምንድነው የሆነው ካልን ደግሞ የጌታችን ህማማቱ የሚጀምረው ጌታችን መርኤታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ከገባ በኋላ እነዚያ ጻፍት ፈሪሳውያን በዚያ ዕለት ነበረ ማጉረምረም የጀመሩት። እንዴት እየተመሰገነ ይገባል? ዝም አስበላቸው ቢሉት እንኳን አዎ፣ እነርሱ ዝም ቢሉ የቢታንያ ድንጋይ ያመሰግኑኛል፣ ሕፃናት ያመሰግኑኛል ሲል ህፃናት አመሰገኑት የቢታና ድንጋይም ደግሞ አፍ አውጥተው አመሰገኑት። በዚህም ምክንያት ተበሳጩ፣ ማጉረመረም ጀመሩ። ከዚያ ጊዜ ጀምሮ ነው ህማማቱ የጀመረው። መሰደብም ህማም ነው ወገኖቼ። ከዚያ ጊዜ ጀምሮ ነው እያጉረመረሙ ጌታችንን መስደብ የጀመሩት። ስለዚህ ከሰዓት ጀምሮ የጌታችን ህማም ይጀምራልና እና ሰሙነ ህማማት እሁድ ከሰዓት ጀምሮ ነው በሰሞነ ህማማት የሚፈጸሙና የማይፈጸሙ ስርዓቶች ምንድናቸው ናቸው በሰሞነ ህማማት የምንጸለያቸው ጸሎቶችና የማንጸለያቸው ጸሎቶችስ ምንድናቸው ናቸው የሚሉትን እንዲሁም ደግሞ በህማማት ሰኞ ጌታችን ለኛ ምን አደረገልን በህማማት ማክሰኞ ጌታችን ለኛ ምን አደረገልን ረቡዕ ሐሙስ አርብ ጌታችን ምን አደረገልን የሚለውን እለቱን ጠብቀን እንማማራለን እና ይህንን አስተምሮ ልትማሩ ያስፈልጋሉ ወገኖቼ ዛሬ ግን ስለ በዓለ ሆሣዕና ተማምረናል ታዲያ በዓለ ሆሣዕና ስለምን እንደምናከብር ከተማማርን ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል ወገኖቼ በዚህ በበዓለ ሆሣዕና ዕለት ዘንባባ ይታደላል ይሰጣል ያንን ዘንባባ ለምንድን ነው የምናስረው ያ ዘንባባስ የምን ምሳሌ ነው ስንል ቅድም ጌታችን እየተመሰገነ ሲገባ ዘንባባ ስለምን እንደያዙ ያ ዘንባባ ያንን ዘንባባ ሲያነጥፉለት ደግሞ ምን ማለታቸው እንደሆነ ተመልክተናልና የዚያ ምሳሌ ነው። እኛም ዛሬ ዘንባባ የምንይዘውም ዘንባባ የምናነጥፈውም እንዲሁም ደግሞ በግንባራችን ላይ የምናስረው ማለት ነው። ዘንባባ የምን ምሳሌ እንደሆነ ቅድም ስለተማማርን አልደግመውም ማለት ነው። ታዲያ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቱን ልናስመ ክርስትና ሰታ ማህተብ ባንገቱ ላይ ካሰርችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት ሁሉ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነው ከዚህ በኋላ የምንማማረው መንፈሳዊ አስምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫን ይኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ የሚለቅቁ አስምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አስምሮ ሰምታችሁ ይችላል፣ በቀጣይ ከዚህ የሚለቅቁ አስምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባቸዋል ማለት ነው። እግዚአብሔር አምላክ አምላካችን እስካሁን አሳት ጠብቆ ያስተማረን መከረን ገሰጸን፣ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስድሳ መቶ የአማራ ፍሬ አፍርተን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።